ለምን መጣ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ነው የመጣው ወይስ ለእስራኤል ምድር ነው የመጣው? እንዳስተምረው ይላል እራሱም ይላል፣ እኔ የተላኩት ለእስራኤል ሕዝብ ነው ይላል። ገባሽ? እሱም የመጣው ለእስራኤላያኖች እንደመጣ ይናገራል። ግን እኛ ሙጭጭ ብለንበት ኖ ለእኛ ነው የመጣው ምናምን ኖ ብለን ምናምን እንደዚህም ዋ ከረዶ እያለ ነው። ግን እራሱ ቃል በቃል ተናግሯዋል ይህ መጣሁት ለእስራኤልያኖች ነው ይላል። እኛ ለእስራኤልን የመጣውን ለግድለኛን የመጣፎ ብለን ቅፍ ሙጭጭ ብለንበታል። ይሄ ይሄ ትክክል አይደለም። ግንዚያ አንደኛ ክራ ገባኝ። አሁን ሊይዝሽ ነበረ ለኃጢአታችን ይበታ አንድ ማ ትሪጅ እዚሁ ጋር ንቅል አድረግሽ ነበረ አይደለማ፣ ይላላ። እኔ ለእስራኤላያኖች ነው የመጣሁት ይላል። እንደውም እኔ እኮ ብዙ ስለማላቀው ነው እንጂ እንትን ምዕራፉ ምናምን እኮ በጣም ኢየሱስ አንደኛ ወደ ምድር የመጣበት መንገድ ይናገራል። ለእስራኤላያን ህዝብ እንደመጣ ለእስራኤላን ህዝብ እንደተላከ በጣም በብዙ ቦታ ላይ ተደጋግሞ ምናምንኮ እኮ ይናገራል ግን እንግዲህ እንዲሁም እስራኤልን ኢየሱስን እኮ እንዲ መቀበል ካለባቸው ማን ነው መቀበል፣ አምላክ ብሎ መቀበል ያለባቸው እኔና አባታችሁ፣ እኔና አባታችሁ መጽሐፍ ቅዱስ ላይ እኔና አባታችሁ፣ እኔና አባታችሁ፣ እኔና አባቴ፣ እኔና አባቴ፣ እኔና አባቴ። ይህን እንኳን እንዴት መረዳት ያቅተናል። ነው አንዳንዴ ማለት ነው ባይ ዘ ወይ ማለት አይ ቲንክ። እና አሁን አንቺ ቻርች ትሄጃለሽ፣ ሄዲ ቆንጆ እኔ የትም የትም የአምልኮ ስፍራ ላይ አልገኝም። ማምለክ ከፈለግኩ ቤቴ ነው ፈጣሪን የማመልከው፣ ከፈለግኩ እየሰገድኩ፣ ከፈለግኩ እየተንበረክ፣ ከፈለግ እየተገለበት ነው ቤቴ ነው የማመልከው ፈጣሪን፣ እና የትም ቦታ አልሄድም። ልልሽ በቃ እኔ እና አንቺ አብረን ነው ሸሀዳ የምንይዘው ለሁለተኛ ጊዜ ይሻላል፣ የምርን

በእስልምና እምነት ውስጥ ሻሃዳ እንደ አንድ ወደ ክርስቲያን የሆነ የሌላ እምነት ተከታይ የሆነ እንደ ለማመን ወይም ደግሞ ለመመስከር ሻሃዳ እንት ያለሽ እንጂ በእስልምና እምነት ውስጥ በቀን ውስጥ ስንቴ እንደሚባል ተገልሽ፣ እኔ ካነበብኩት ነው ማለት ካነበብኩት፣ እንዲሁም ደግሞ ያው ቁርኣን ምናምን ሲቀራ ይትሽኛል እና ካነበብኩት ሙስሊሞች ሚኒመም? ታዩ ኖርማል እስተፋር የሚያደርጉበትን ታዩ ታዩ ቢያንስ ሰላስ ሲሰግዱ አሁን ለማስታወስ ኢምፖርታንት የሆነ ነገሮች ሰላስ ሲሰግዱ ብቻ ፈጅር ሲሰግዱ ሱብሂ ላይ ሲሰግዱ ገበሽ ካል አሽሀዱ አለ ኢላሀ ኢላላህ ወአሽሀዱ አነ ሙሐመዱ ረሱሉላህ ብለው ነው የሚጀምሩት። አስቢ ወይቃሙ ሰላት ወይታው ዘካት ምናምን ይሉና ይጀምራሉ ማለት ነይተው ይጀምራሉ። ከዛስ አስቢ ዙሁር ላይ ይጀምሩ። ከዛስ ራሱ ሰላቱን ሲሰግዱት ብዙ ያ በየረክዓው የሚሉበትን ቦታ አለ። አሁን ዘርዝሬ እንትናልልሽም፣ ታይምም አይበቃንም። በቀን ቢያንስ አምስቴ በቀን ቢያንስ አምስቴ ይላሉ። ሰላት ላይ ዋናው መግቢያው ላይ ማለት ነው። መግቢያው ላይ ማለት ነው። አስ በቀን አምስቴ ማለት ነው። ሰላቱ ሲሰግዱ ደግሞ መሀል መሀል ላይ ይላሉ። ምን ላይ ለምሳሌ፣ በሚቀመጡበት ሰዓት። አሁን ለምሳሌ ተቀምጠው መሀል ላይ ሁለት ረካ ወርደው መሀል ላይ ይቀመጡ። ተቀምጠው የተወሰነ ደቂቃ የሚሉት ነገር አለ እንደውም አንዳንድ ሰዎች ምን ይላሉ፣ እሷን ነገር ራሱ ከሰላት አንዳንድ ክርስቲያኖች አውሮፓ ያሉ ክርስቲያኖች ምን እንደሚታቀልሽ በጣም የሚገርመን ይላሉ። ተቀምጦ ተቀምጦ የሚሉት ነገር ይላሉ። አንዳንድ ቺ ሰላ ሲሰግዱ መሀል ላይ ቁጭ ብለው የሚሏት ነገር አሁን ከሌሎች ስግደቶች ለየት የሚያደርገው የእስልምናን አሰጋገድ ከሌሎች ስግደቶች ለየት የሚያደርገው አሁን ለምሳሌ ቤተክርስቲያን ምናምን ስሰግጂ ዝም ብለሽ መውረድ መቀበል መውረድ ምን አናው አይደል? አይደል? መውረድ ሳይሆን ላይክ ለፈጣሪሽ ምስጋናን እያቀረብሽ እና ደግሞ አምላኮ እየቀርበለኝ ምናምን እያልሽ ነው እኮ። ገባኝ ብቻ መውረድ እንትን ነው ትቆም ያለሽ ይቀርበልኝ ያልሽ በአንድ በትሽ እያልሽ እኮ ተወርጃለሽ። በእስልምናም ትያለሽ እኮ አምላኬ እየቀረበለኝ ትያለሽ እኮ ይላሉ። ሲሰግዱ ባለ ግን መሀል ላይ ቁጭ ብለው የሚሏት አለች የምትባል አለች መሀል ላይ እሷ መሀል ላይ ተቀምጠው ምንድን ነው የሚሉት? ላይክ ፈጣሪ ሆይ አንተ አንድ አምላክ ነ ፈጣሪ ሆይ ምናምን ከማለት ውጭ ሌላ ለየት ያለ ትርጉሙን አላውቀውም እኔ በአረብኛው ነው ያነበብኩትኝ ትርጉሙን በደንብ እንዳልሳሳት እዚህ ሚዲያ ላይ ስላለሁኝ

አስቢ ስንቴ ይላሉ? በመሀል እና ከእንደገና መጨረሻው ላይ ማለት ነው። ሁለቴ አሁን ለምሳሌ የዙሁሩ አንድ መጨረሻ ላይ ሁለቴ ይሉታል። ከሲቆሙ አንዴ ሶስቴ በጣም ብዙ ጊዜ ነው የሚሉት በቀን በቃ። ስለዚህ ምን ምንድን ነው ብለሽ ተረዳሽው። አንዳንዴ የምናመልከውንና የምንናገረውን ነገር መስጥ ማወቅ አለብና ምን እንደሚል እሱ። አንቺ ታውቂዋለሽ። አሁን ተናግረሽዋል ቋንቋ ሶ ምንድን ነው? ይሄ ቋንቋ የሚለው አውቀዋለሁ እኮ፣ ግን አሁን ስተረጉም እዚህ ጋር እንዳልሳሳት፣ ለዚህ ነው መናገር የለብኝም። በመሀል አሁን ሙሉውን የሆነ ቦታ እንዳልሳሳት ነው። ገባሽ? የተሳሳተ ነገር ማስተላለፍ ስለማልፈልግ ነው። እና ትርጉም አላቸው። እኔ አሁን ልነግርሽ የፈለግኩት ሙስሊም አስሬ ሻሃዳ ብያ ስላልሽ፣ ሙስሊሞች በቀን በጣም ብዙ ጊዜ ነው አላህንና ነብዩ መሐመድ ነብይ መሆኑን እየመሰከሩ የሚውሉት በቀን አንድ አይደለም። ልጅ ፈልጌ ነው በጣም ብዙ ጊዜ ነው ሰው ሊያልፍ ስለፈለገ አሁን እኔ ቺ በጣም ብዙ ጊዜ እንትን የሚሉት ማለት ነው በጣም ብዙ ጊዜ እንዲሁ ደግሞ ከሰላት ውጭ ደግሞ የሚሉት አለ ከሰላት ውጭ ለምሳሌ አሁን እስተክፋር ሲያረጉ እስተክፋር ሲያረጉ ምናምን ይሄ ልቡ በኢባዳ የተሞላ ማለት ልቡ ኢባዳ ያለው ሰው ማለት አሁን ለምሳሌ ቢዝነስን የሚያስብ ብቻ ሰው ሙስሊም አለ አሁን ለምሳሌ ቢዝነስን ብቻ የሚያስብ ይነው ህይወቱን ብቻ የሚያስብ ሱቁን ምን አከሰርኩ ምን ተከሰርኩ ምን አጎደ ጎደለብ ምን አተረፍኩ እያለ የሚውል ሙስሊም አለ። በነገርሽ ላይ አለ። ግን ደግሞ ባለው ታይም ደግሞ ከሰላት ውጭ ደግሞ አላህን እያወሳ አስተክፋር እያደረገ የሚቆይ ሙስሊም አለ። በዚህ አጋጣሚ እና ሸሃዳ መያዝ የሚመስላቸው አሁን ክርስቲያኖች አንዴ ሲመሰከር ብቻ ይመስላቸዋል። አይደለም፣ ሙስሊሞች በቀን ሚሊዮን ጊዜ ነው አላህንና ነቢዩ መሐመድን ሲያመሰግኑ የሚውሉት በእነሱ ሲመሰግኑ እና ለምን እንደዚህ እንዳልኩሽ ታውቂያለሽ? የሆነ ጊዜ ላይ ሻሃዳ እጄ ነበር ምናምን። ላይክ ኢትስ ኦኬ፣ የሆነ ክርስቲያን ለመሆን ትጠመቂያለሽ፣ ክርስቲያን ትሆኛለሽ። ሙስሊም ለመሆን ደግሞ ሻሃዳ ትይዣለሽ ምናምን። ነገር ግን እኔ መጥፎ መንፈስ አለኝ ከራሴ ጋር ከራሴ ጋር እና ከራሴ ጋር ብቻ የሚግባባ መንፈስ አለኝ። ራሴ ትክክል ነው ብዬ የማስበው ብቻ ነው እንጂ ሰዎች ትክክል ነው ብለው ምነ የተከተሉት ነገር ይዤ የሚል አልችልም። እና እንደዛ መሆን የለብሽም፣ ጭምር እንደዛ መሆን የለብሽም። ይኸውልሽ ሰው የተከተለው በነገርሽ ላይ አንድ ነገር ልንገርሽ እስልምና እምነት በሰው ቢሆን ኖሮ ከቲክታክ መንደር ራሱ ጠፍተን ነበር። ክርስትና እምነት በሰዎች ቢሆን ኖሮ ከቲክታክ መንደር አጠፍተውን ነበር። ብናድርጎ አጠፍተውን ነበር። እኔ ልንገር እኔ አሁን በቲክታክ ከመጣሁበት ጊዜ ጀምሮ ሙስሊሙም ይሰድበኛል፣ ክርስቲያኑም ይሰድበኛል፣ ቤንተውም ይሰድበኛል። እንደ ሰው እንደ ሰው ቢሆን ማለት ነው። እምነቱ እንደ ሰው ቢሆን ግን አንቺ አንደኛ ሰውን አይተሻ አደለም የምትከትየው። በእርግጥ እኔስ እኔ ሙስሊም ከሆንኩ እኔ ውስጥ ነው እስልምናዬን የምታየው። እኔ ፈጣሪን የምገዛ ከሆነ ጥሩ መልካም ልብ ካለኝ እንዴ ብለሽ ትመሰጪና እኔን ትከትያለሽ። በእርግጥ ልክ ነሽ። አንዳንዴ ጥሩ ሰዎች ስታገኝ፣ መልካም የሆኑ ሰዎች ስታገኝ እምነታቸውን በእነሱ ውስጥ ታያቸዋል። አሁን አንቺ ምርጥ ክርስቲያን ከሆንሽ በቃ በሕይወቴ ስወድቅም ስነሳ ሲቸግረኝ የሚደርሱልኝ ክርስቲያኑ አስር አስር ሙስሊሞችን ደውዬ የሆነ ነገር እርዳታ ጠይቂያቸው አይደርሱልኝም። አንዷን አን ክርስቲያን ግን ደውዬ ትደርስልኛለች። በህይወቴ ከገጠመኝ ነገር ነው የምነግርሽ። ግን በሰው በሰው እምነቱን መለካት አትችይም ነው እያልኩሽ፣ በሰው እምነቱን መለካት አትችይም። ግን አንዳንዴ ደግሞ መልካም ሰው ስታይ የሆነ በቃ ያን ሰው እየተጠጋሽ እየተጠጋሽ እየተጠጋሽ ስትሄጂ እንትን ትያለሽ። ግን እዛ ላይ ፎከስ አታድርጋንች። ፎከስ ማድረግ ያለብሽ ማንበቡ ላይ በንጽጽር ዓለም ውስጥ አሁን አለሽ። ቀጥይበት፣ እወቂ፣ የትኛ አነጻጽሪ፣ የትኛው ነው ትክክለኛ ሪል ሃይማኖት? የትኛው ነው ሪል እግዚአብሔር? የትኛው ነው ሪል አላህ? የትኛው ነው ትክክለኛው አምላክ የሚለው ነገር አሁን የጀመርሽው ነገር ከቀጥልሽ እመኝ ታገኘዋለሽ። ምርሱ አይ አይደለም። ምን አለ መሰለሽ ጃንዬ እኔ እይ እንትን ምንድነው እኔ የትኛውንም ሃይማኖት አይደለም ላይክ፣ በውል የምናውቃቸው ሙስሊም እና ክርስቲያን በብዛትኛ ፉክክራችንም ትክክል አይደለም፣ ትክክል አይደለም ነው እያለን የምናነጻጸር ሁለት ሃይማኖቶች ነው፣ ሙስሊምን እና ክርስቲያን ነው እዚህ